ቆሻሻ ነው። አዎ፣ ቪዲዮ ብዙ ነገር እንትን ስትል ቪዲዮ ልቆልናል ለእኛው ላ ልቆልን ይኸው ምናምን እኔ ያለው እኔ ጋር ያለው ይሄ ነው ብሎ ያው በአሽሙር አለ አደለ? ያው መበተን አልፈልግም፣ ግን ይኸው እያልሽ የምትበትኙ ነገር እንደዛ። ፕሮንት ስክሪንሻት አድርጌ አለኝ እንትን ማለት ነው ምንድን ነው የሚባለው? ፕሮፋይል አለኝ ልጁ እንደሚጠቀም በእኔ ፎቶ። የመቼ ነው ወንድሜ? እኔ መቼ እንደሆነ አላውቅም። አኮ አካውንቱ ይናገራል። መቼ እንደተከፈተ አካውንቱ ይናገራል። ስክሪንሻት አለ አይደለ? አካውንቱ መቼ እንደተከፈተ ይናገራል። ከላይ የተከፈተበት ቀን፣ ሰዓቱ ቦታውን ላይ ይናገራል። ቢጎ ኦኬ፣ እሺ ለአሁን ላሳይ። አሁን ለምሳሌ ቻፕ ኩዊን ምናምን 1738 የሚል አለ። ይሄ ነው ፒክቸር አይደለ? ኦኬ። የሱ ስም ደግሞ አሞራው ወይንም ደግሞ ኢግል ነበረ ስሙ እሷም በሚያወራት ሰዓት አሞራው ወይም ኢግል ነበረ። ሰው አሞራው ወይም ኢግል ሀቢባ፣ እናቴ ትሙት ገብርኤልን ይኸውልሽ፣ እኔ ምንም የማገኝበት ነገር የለም ስለሆነ ነው የገባሁት እንጂ ማለት ነው። ኧረ በመድኃኔዓለም ይሄ ነው፣ በቃ እንደዚህ ነው። ለምን ጠበቃ ትቆምልኛለ? ወይ ለሱ ለምን ጠበቃ ትቆማለ? እራሱ መጥቶ ማብራራ ነው። እውነት እውነት እውነት እውነትን እያየሁ ደግሞ ዝም ማለት ስለማልችል እሷ በዚህ ነው የሚያወራኝ። ይኸው ሁለተኛ ምስክር ባለቤት ታለኝ ልክልሻለሁ።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 ምንድን ነው ላይ ፖይንት፣ ምንድን ነው? አልገባ ያለኝ ነገር ላይ ምን ለማለት ነው እየፈለግክ ያለው ወንድሜ? እኔ ብማቀው በኢግል በሚባል አካውንት ነው እኛ ስንናገር የነበረው፣ ያመጣነው የዛ ሰዓት እኔ አንተን አላቀህም። አንደኛ ገባህ አይደለ? እኔ አላቀህም፣ አይቼህም አላቅም፣ ተገናኝተንም አናቅም። ቢጎ ላይ ካለ ደግሞ ጾጪን የማያውቅ ቢጎ ላይ የለም። ልኬላታለብር በተሻል የሚል አካል ደረሰኝ ይዞ ይምጣ፣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ፣ ብሔሩ፣ እንትኑ አንልም። እዚህ ቤት ተበድግ ያለው የሚል አካል ከማስረጃ ጋር ይምጣ። አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል። የበላውበት መቶ ቢሰጥ ለአንቺ በጣም ደስ ይለኛል። ግን እኔ ጋር አምስት ሳንቲም አልደረሰም። ጾጽ ደግሞ ያለው የእሷን ነገር እኔ ነኝ ያወጣሁት ላለው ጾጽ አልነበረም በሰዓቱ ጾጽ ከኔ ጋር አልነበረም። ከኔ ጋር የነበሩ ልጆች ነበሩ። ጾጽ ሲጀመር አልነበረም። እኔ ቢጎ ላይ የዚህ ልጅ ፎቶ ሳወጣ እኔ ነኝ ቢጎ ላይ ያወጣሁት እንጂ ማንም አይደለም። ማንም አያውቀውም ነበረ ጾጽ ሊትራሪ ያወራው ነገር በሙሉ ውሸት ነው። ምክንያቱም ጾጽ ይሄ ነገር ሃፕን ካደረገ ከስት ጊዜ በኋላ ነው እኔ መቶ እንደ ጓደኛ ያወራኝ ስለዚህ አሁን ማርቆስ ሰዓቱን ጠብቆ አልመጣ። አርባ ደቂቃ ስላረፈደ ፎቶውን አድርጌ ህዝቡ ፎቶን እያየ ስለማን እየተወራ እንዳለ እያወቀ ይስማ። እሺ እኔ ትናንትና በደንብ መናገር አልቻልኩም ነበርና፣ ትናገራለ ከአንዴ ፎቶ ላድርግ። እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚጋ ያለ ሀያ ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶውን ላድርግ አንዴ። እስከዛ ዊያሮፕን ቀጥ ኔ ፎቶውን ወደዚህ ደዊለት ለምትሉኝ ደውዬለት አለው። ሪጃክት እያደረገ ነው፣ እያዳመጠ ነው። እዚጋ አለ ግን ሂዝ ናት ኢናፍ መጥቶ ለራሱ ለመከላከል በምኑ ይከላከል? እየሰማ ነው። ዋትሳፕ ላይ እየደወልኩለት ነበር የሚወት አድርጌ እዚህ ጋር ሪጀክት ሪጀክት እያደረገ ነው። ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ፣ ስራ ስላለኝ ነው፣ ዛሬ ነገ እመጣለሁ፣ እያንዳንድሽ ትዋረጃለሽ፣ ማስረጃን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶ አውጣለሁ። እና በሱ አካውንት አይደለም ያወራችሁ፣ ላለው እኔ ስክሪንሾት ልክልሻለሁ በሱ አካውንት ነው። ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ስማቸው ይጠራ ቢባል ጾጽ አልነበረበትም። አቃቸዋለሁ፣ ስማቸውንም ልጠራልሽ እችላለሁ። እንዳይመጣ ያደረጉት ጾጽ ተባባሪ አልነበረም። ጾጽ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምንም የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩ ማስቀየር ስለፈለገ ነው። ጾጽ ነገሩ ከንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው ሶ እኔ ጨርሻለሁ። ሆሴን ማውራት የሚችለው ነገር ካለ ማውራት ይችላል። በለሻ አይደላ ምክንያቱም እንዳልኩሽ ነው ያገኘሁት በዚህ ልጅ አካውንት ነው። ፎቶን የሚያወጣሁበት ቢጎ ላይ እኔ ብቻ ነበረኝ ነበር እሱ መጥቶ ያንን ነገር ሲያደርግ አካውንቱ ላይ አይመጣም ነበረ። ቴሌግራም ላይ አንድ ቲክቶክ ላይ የህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት ምክንያቱም ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። እስኪ ኦኬ። በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያረገበትን ፎቶ አሳያቸዋለሁ። ትክክለኛ መልኩ እዩት፣ ይሄ ነው ፎቶው እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። እዩ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። በሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው የሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና አንዳንድ ሰዎች ይዘቱ ነበር አንለቅህ ምናምን እያሉ እና ሰዎች እንዲያቅ የምፈልገው ነገር በብሔር ተናገር ያላቅም፣ ስለ ሃይማኖትም ተናገር ያላቅም። እና እኔ አይደለሁም ቢኒያም ነበረ። ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው። ሶፍትዌር ኢንጂነር አይደለም፣ ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን፣ ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር ነበር አዎ። ይኸው እዚህ ጋር ዘጠኝ ሺህ ብር ነበር። ሀያ ዩሮ ነው ደሞዜ ያለው ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው ነው ጋይስ አዲስ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው፣ ላይክ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አረጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው ሆኖ አሜሪካን ሀገር አስር ቀን አሜሪካ፣ ሀያ ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። ሀያ አራት ሺህ ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። ሀያ አራት ሺህ ነው ደሞዜ፣ ሀያ አራት ሺህ ዩሮ ነው ደሞዜ በሚሊዮኖች እርዳታ አረዳለሁ ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንክዩ። ቀጥል ወንድሜ። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ አያውቅም እና ይሄ ሰው የገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማ እንደሆነ አላውቅም። ያኔ እያረጋችሁ ኮፒ ሊንክ እያረጋችሁ እንዲ እንዲ እንዲ እያደረገኝ ነው እና እንደዛ ነው ማለት ነው ልጁ ተጠቅሞ ያቅም። ቢኒያም ምናምን የሚባለው ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና 16 17 ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታሰሬ ነበረ ምናምን ምናም ብሎ አውርቶ ነበር ብር እንድልክለት ሀምሳ ዶላር ላክልኝ ምናምን ብሎኝ ነበር። ኢቨን ማለት ነው ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ነው እልም ያለ ውሸታም እና የራሱን ፒክቸ ተጠቅሞ ያቅም ለጥፎ ያቅም ብርም የለውም። እና የሚኖርበትም አድራሻ አለኝ፣ ብዙ ሰው እየጠየቀኝ ነበር እና የሚኖርበትን ማድራሻ የሚፈልግ ሰው ካለ ሃምሳ ዩሮውን ሰጥታ፣ ግን እሱ የምትናገር አልመሰለውም ነበር ለህቱ ለህቱ ለህቷ ለገዛ ህቷ የምትናገር አልመሰለውም ነበር። ሀምሳ ዩሮውን ከሰጠችው በኋላ ተናገረች። ኢማጅን የ24 ሺህ ዩሮ ደሞዝተኛ ሆኖ እራበውና ና ሀምሳ ዩሮ ለመነ፣ ከትርሲት እህት ጀርመን ከምትኖረው ኢማጅን ማች ያደርጋል። ሙሉ ብሬን ኢትዮጵያ ልኬ አለ እራበኝ። አይ ቶማስ እሺ ቶማስ ማን ነው? ቶማስ ማን ነው? ማርቆ ስላለው ብዬ። ቶማስ ጉድ ጉድ ጉድ። ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው። እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት፣ ፖሊስ እንትን ብለን ነበረ። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽ ነበር። እና ከስሜን አትጥራ ስላለችኝ ስሞ መጥራት አልፈልግም። ዱባይ የምትኖርዳለች እና ከእሷ ከሱመድሀኒት ይጠጣችኋለች መድኃኒት ጠጥታ ይዳነችው እና ሆስፒታል ነበረች። የዛን ጊዜ ሆ በጣም ይህን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል፣ እና ኦልሞስት እንደዛ ሁና ነበርና እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ ግን ያው ብዙም ፈርዘር አለ ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ፣ አይ ዶንት ኖ ይሄ የግለሰብ ጉዳይ ነው። በኢንተርፖል አይጠየቅ የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል ላይክ፣ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት ቢጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለውን የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም አልችለ